ሰላም ዛሬ የምናወራው ሁላችንንም አ ሁላችንንም በቀጥታ ስለሚነካን ነገር ነው ስለ አካባቢያችን አሁን አካባቢ ስንል ስለ ዛፍና ወንዝ ብቻ እያወራን አይደለም በፍጹም ይህ እኮ ሁላችንም ስለምንጋራው የጋራ ቤታችን ነው ስለዚህ እስኪ ይህ ነገር ምን ማለት እንደሆነ ትንሽ በጥልቀት እኚሁ እሺ እስኪ በአንድ ቀላል ግን በጣም በጣም ወሳኝ በሆነ ጥያቄን ጀምር በዙሪያችን ስላለው ነገር ስናስብ እውነት እንደ ቤታችን ነው የምናየው ልክ እንደምንኖርበት ቤት ልንጠነቀቅለትና ልንንቀባከበው እንደሚገባን ነገር እናስባለን። ይህ አስተሳሰብ ዛሬ በምናወራው ነገር ሁሉ ውስጥ ቁልፍ ሚና ይጫወታል። እሺ አካባቢ ስንል በትክክል ምን ማለታችን ነው? ሁላችንም አንድ አይነት ግንዛቤ እንዲኖረን፣ ምንጩ በቀላሉ ነው የሚያስቀምጠው። በቃ በዙሪያችን ያለው ነገር ሁሉ ህይወት ያላቸው ነገሮች፣ ሰዎች፣ እንስሳት፣ እጽዋት እና ደግሞ ህይወት የሌላቸው ግን ህይወትን የሚደግፉ ነገሮች አየር፣ ውሃ፣ አፈር ይህ ሁሉ ነገር ሲደመር ነው አካባቢ የሚባለው ሙሉ ስርዓቱ ማለት ነው። እንግዲህ መሰረታዊ ሐሳቡን ከያዝን አሁን ወደ ዋናው ነጥብ እንምጣ። ይህ የጋራ ቤታችን እውነቱን ለመናገር ከባድ ፈተናዎች ገጥመውታል። እስኪ እነዚህ ቁልፍ ችግሮች ምን እንደሆኑ አንድ ባንድ እንመልከት። እሺ ከመጀመሪያው እንጀምር። ይህ ችግር ምናላትም ብዙ ጊዜ የምናየውና የምንሰማው ነው የአየር ብክለት ታዲያ ይህን የሚያመጣው ምንድን ነው እንግዲህ ከፋብሪካዎችና ከመኪኖች የሚወጣው ጢስ አለ የደን ቃጠሎ የቆሻሻ ቃጠሎ እነዚህ ሁሉ ጎጂ ነገሮችን ወደ አየር ይበተናሉ እና ተጽዕኖስ ወይን መጥፎ ጠረን ብቻ እንዳይመስለን እየተነጋገርን ያለነው ስለ ከባድ የመተንፈሻ አካላት በሽታ ነው ደኖችና ህንፃዎችን ጭምር ስለሚያበላሸው ስለ አሲድ ዝናብ ነው ከዛም አልፎ ለዓለም ሙቀት መጨመር ትልቅ አስተዋጽኦ ያደርጋል ነገሩ በጣም ከባድ ነው ችግሩ ግን በአየር ብቻ አያበቃም ወዮ ሌላኛው ትልቅ ስጋት ደግሞ ሕይወታችን የተመሠረተበት ነገር ላይ ነው በውሃ ላይ የውሃ ብክለት እሺ ውሃችንን ምን እየበከለው ነው አስቡት እስኪ ከኢንዱስትሪዎች የሚወጡ ኬሚካሎች የፍሳሽ ቆሻሻዎች ለግብርና የምንጠቀምባቸው ጸረ ተባይ መድኃኒቶች እነዚህ ሁሉ ቀጥታ ወደ ወንዞቻችንና ሐይቆቻችን ነው የሚገቡት ፕላስቲክና ሌላ ቆሻሻ ደግሞ የውሃ መስመሮቻችንን ይዘጋል እና ውጤቱ በጣም አስከፊ ነው። የንጹሕ መጠጦ እጥረት ይፈጠራል። ዓሣዎችና ሌሎች በውሃ ውስጥ የሚኖሩ ፍጥረቶች ይሞታሉ። ከዛም አልፎ አደገኛ የሆኑ በውሃ የሚተላለፉ በሽታዎች ይስፋፋው። ታሪኩ በአየርና በውሃ ብቻ አያለቅም። ከእግራችን በታች ያለው መሬት አፈሩ ራሱ እሱም ትልቅ አደጋ ላይ ነው ያለው። እዚህ ጋር በጣም ልናስተውለው የሚገባ ነገር አለ። መሬታችንን የምንይዝበት መንገድ በቀጥታ ምግባችንን ነው የሚነካው። አስቡት፣ ከመጠን በላይ የኬሚካል ማዳበሪያ ስንጠቀም፣ ቆሻሻን በአግባቡ ሳናስወግድ ስንቀር፣ በተለይ እንደ አሮጌ ባትሪ ያሉ መርዛማ ነገሮችን ስንጥል፣ አፈሩንን መርዘዋለን። ይህ ደግሞ መጀመሪያ የሰብል ምርትን ይቀንሳል፣ ከዛም የባሰው የሚበቅለው ምግብ ራሱ መርዛማ ሊሆን ይችላል። ነገሩ ቀጥታ ከጤናችን ጋር የተያያዘ ነው። ቀጥሎ የምናየው ጉዳይ ደግሞ የመሬትን ገጽታ በአጠቃላይ ገጽታዋን የሚቀይር ነገር ነው፣ የደን መጨፍጨፍ። ታዲያ ደኖቻችን ለምን እየጠፉ ነው? ዋና ዋና ምክንያቶቹ ለእርሻና ለግጦሽ መሬት ለማዘጋጀት እንዲሁም ለማገዶና ለግንባታ ዛፎችን ስንቆርጥ ነው። ይህ ግን አንድ ችግር ብቻ አይደለም የሚፈጥረው፣ ልክ እንደ ሰንሰለት የተያዙ ጉዳዮችን ነው የሚያስከትለው። አንደኛ የአፈር መሸርሸር ይመጣል፣ ከዛ የጎርፍ አደጋ ይጭርመራል ከዛ ደግሞ ስፍር ቁጥር የሌላቸው የዱር እንስሳት መኖሪያቸውን ያጣሉ። ቤታቸው ይፈረሳል። በጣም አውዳሚ ነው እና በመጨረሻም በየቦታው ስለምናየው የዘመናችን ትልቅ ችግር እናውራ፣ የፕላስቲክ ቆሻሻ። የፕላስቲክ ከረጢቶች፣ ጠርሙሶች፣ የተለያዩ ማሸጊያዎች በየቀሉ እንጠቀምባቸዋለን አይደል? ግን ዋናው ችግር ምን መሰላችሁ? ፕላስቲክ እንደ ሌላ ነገር በስብሶ አይጠፋም፣ በፍጹም በአፈራችንና በውሃችን ውስጥ በመቶዎች ለሚቆጠሩ ዓመታት ሳይበሰብስብ ሊቆይ ይችላል። ይህ ደግሞ ቀስ በቀስ አካባቢውን ይመርዛል። ከዛም በላይ እንስሳት ምግብ መስሏቸው ሲበሉት ይጎዳቸዋል፣ አንዳንዴም ይገድላቸዋል። በጣም ያሳዝናል። እሺ፣ እስካሁን ችግሮቹን ዘረዘረን፦ አየር፣ ውሃ፣ አፈር። ግን ታዲያ እኔ ምን አገባኝ የሚል ጥያቄ ሊኖር ይችላል። ይህ ነገር ለምን እያንዳንዳችንን ሊያሳስበን ይገባል? እስኪ ነጥቦቹ እናገናኝ። እንግዲህ የሁሉ ነገር ሲደመር አየር ብክለት፣ ውሃ ብክለት፣ የደን መጨፍጨፍ እውነተኛውና ተጨባጩ ውጤቱ ምንድን ነው? በሕይወታችን ላይ የሚያመጣው ለውጥ ምንድን ነው? ይሄ ለምን ሊያሳስበን ይገባል? ምክንያቱም አንደኛ ለራሳችን ጤና ማየት ነው። ንጹሕ አየር ለመተነፈስ፣ ንጹሕ ውሃ ለመጠጣት፣ ደህንነቱ የተጠበቀ ምግብ ለመብላት፣ እነዚህ መሠረታዊ ነገሮች ናቸው። ሁለተኛ የተፈጥሮ ሚዛን ጉዳይ ነው። የእያንዳንዱ ተክልና እንስሳ የራሱን ሚና አለው። አንዱን ስናዛባ መላው ስርዓት ነው የሚናገው። ከዛ ደግሞ ለሚቀጥለው ትውልድ ጤናማ ፕላኔት የማውረስ ኃላፊነት አለብን እና በመጨረሻም አካባቢን ለመጠበቅ የምናደርገው የእያንዳንዱ ነገር የአየር ንብረት ለውጥን በመዋጋቱ ትልቅ ትግል ውስጥ የራሱን አስተዋጽኦ ያደርገን። እሺ፣ ይህ ሁሉ ነገር ትንሽ ከባድና ተስፋ አስቆራጭ ሊመስል ይችላል፣ ግን ጥሩ ዜና የመለወጥ ኃይል በእጃችን ላይ መሆኑ ነው። ስለዚህ አሁን ትኩረታችንን ከችግሩ ላይ አንስተን ወደ መፍትሄው እናዙር። እኛ ምን ማድረግ እንችላለን? እዚህ ጋር መጀመሪያ ልንረዳው የሚገባው ቁልፍ ሐሳብ አለ። ይህ ሥራ ለመንግሥት ወይም ለትልልቅ ድርጅቶች ብቻ የሚተው ነገር አይደለም። በፍጹም! የጋራ ቤታችንን መጠበቅ የእያንዳንዳችን የጋራ ኃላፊነት ነው፣ የኔም፣ የሁላችንም። ለመጀመር በጣም ጥሩና ቀላል መንገድ አለ። ሦስት ኃይለኛ ቃላት፣ አንደኛም መቀነስ፣ ማለትም አላስፈላጊ ነገሮችን በተለይ ፕላስቲኮችን አጠቃቀማችንን መቀነስ። ሁለተኛ በድጋሚ መጠቀም፣ አንድ እቃ ከመጣላችን በፊት ቆይ ለሌላ ነገር መጠቀም አይቻልም ብሎ ማሰብ፣ ልክ እንደ ውሃ ጠርሙስ። ሶስተኛ፣ መልሶ ማምረት፣ ያገለገሉ ወረቀቶችን፣ ብረቶችን፣ ፕላስቲኮችን ወደ አዲስ ምርት መቀየር። ከእነዚህ ሶስት ነጥቦች በተጨማሪ ሌሎችም ቀላል ግን ወሳኝ ነገሮች አሉ። ለምሳሌ ዛፍ መትከል፣ ዛፎች እኮ የፕላኔታችን ሳንባ ናቸው። ውሃ መቆጠብ፣ የእያንዳንዷ ጠብታ ትልቅ ዋጋ አላት። ኃይል መቆጠብ፣ የማንጠቀምበትን መብራትና የኤሌክትሪክ ዕቃ ማጥፋት። እና ምናልባት ከሁሉም በላይ ወሳኙ ነገር ግንዛቤ መፍጠር ነው። ይህንን መረጃ ለሌሎች ማካፈል፣ ለቤተሰብ፣ ለጓደኞች፣ ለምንሰማው ሰው ሁሉ። እንግዲህ ስናጠቃለል፣ እስኪ በነገው ተስፋ ላይ እናተኩር። ምክንያቱም እውነቱ ይሄ ነው፣ የወደፊታችን ያለው በእኛው እጅ ላይ ነው። በመጨረሻም ነገሩ ወደ ምርጫ ነው የሚመጣው። መንገዱ ሁለት ነው፣ አንዱ ጤናማና የበለጸገ ወደፊት፣ ሌላኛው ደግሞ የተጎዳና የሚታገል ፕላኔት። ዛሬ የምንወስናቸው ውሳኔዎች ናቸው የትኛውን መንገድ እንደምንይዝ የሚወስኑት። ይህንን ውይይት ከምንጩ በተወሰደ አንድ በጣም ኃይለኛ አባባል ልጨርስ። እንዲህ ይላል፣ ዛሬ የምንተክለው አንድ ችግኝ የነገ ሕይወታችን መሠረት ነው። አያችሁ፣ እያንዳንዷ ትንሽ በጉ ሥራ የተሻለ ነገን ትገነባለች። ይሄ ደግሞ ወደ መጨረሻው የማሰላሰያ ጥያቄ ያደርሰናል። እያንዳንዳችን ለዚህ የጋራ ወደፊታችን ምን ትክለው የመጀመሪያው ችግኝ ምንድን ነው? የመጀመሪያዋ ትንሽ እርምጃ ምን ትሆን? እስኪ በዚህ ላይ እናስብ።